ሰላም ውድ የጎዶልያስ ኤሌክትሮኒክስ ዩቲብ ቻናል ተመልካቾቻችን በጎዶልያስ ዩቲብ ቻናላችን በውስጭ አስኳችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን ዋጋቸውንና አገልግሎታቸውን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። በዛሬው ቪዲዮዋችን ወደ እናንተ ይዘን የመጣ ነው የ ፍሪጅ አይነቶችን ወይም ደግሞ ማቀዝቀዣ አይነቶችን ይሆናል። በመጀመሪያ ደረጃ የምናገኘው እንግዲህ ከጎን የምትመለከቱትን ሚዲያ 385 ሞዴል ወይም ደግሞ ኔት ቮሊዩም ስንመለከት 266 በመባል የሚታወቅ የማቀዝቀዣ አይነት ነው። እነዚህ እንግዲህ ማቀዝቀዣዎች የተለያዩ ፊቸሮችን በውስጣቸው ይዘው ይገኛሉ። ከነዛም ውስጥ አንደኛው ኢነርጂ ሴቪንግ መሆናቸው ነው። ሁለተኛው ደግሞ ኖ ፎርስት ናቸው፣ ወይም ደግሞ ሽታ የማያመጡ ፍሪጆች ናቸው። በተጨማሪነትም ደግሞ ሌላው ዋስትናቸው ላይ በምንሄድበት ሰዓት ላይ እስከ አስር ዓመት ድረስ ዋራንት የሚሰጥባቸው የማቀዝቀዣ አይነቶች ሲሆኑ እንደዚህ አይነት እንግዲህ የረዥም ዓመት ዋስትና ያላቸው እቃዎች ሞር ዱራቢሊቲያቸው ስለሚታወቅ ነው። እንደዚህ ወይም የቆይታ ጊዜያቸው እድሜያቸው ረዥም እንደሆነ ካምፓኒም ኮንፊደንስ ስለሚኖረው ነው ረዥም ዓመት ዋስትና የሚሰጠን ማለት ነው። በቦዲ ደረጃ ስንመለከታቸው ስቴንለስ ስቲል የሆነ ቦዲ ያላቸው ማቀዝቀዣ አይነቶች ናቸው። ለረዥም ዓመት የሚያገለግል ቦዲ ነው ያላቸው ማለት ነው። ውስጣቸውንም እንግዲህ ከፍተን በምንመለከትበት ሰዓት ላይ ሰፋ ያለ ኩሊንግ ቦክስ የተለያዩ የስጋና የአሳ ምርቶች ማስቀመጫ ቦክስ ያለው። እንደገና በተጨማሪነትም ደግሞ ቬጅቴብል ቦክስ ወይም ደግሞ ፍሬሽ ቦክስ በመባል የሚታወቅ ሰፋ ያለ ቦክስ ያላቸው ናቸው። ያም አገልግሎቱ ምንድን ነው? ውስጥ የምናስቀምጣቸውን የፍሩት ወይም ደግሞ የቬጅቴብል አይነቶች ቅዝቃዜያቸውን እንደጠበቁ ለረዥም ጊዜ እንዲቆዩ የሚያስችልልን ቦክስ ያላቸው ማቀዝቀዣዎች ናቸው ማለት ነው። እንደገና አጀስተብል የሆነ የእቃ ማስቀመጫ ያላቸው ከፍና ዝቅ ማድረግ እንድንችል ተደርጎ የተሰራ ማለት ነው። እነዚህ የማቀዝቀዣ አይነቶች እንግዲህ የላይኛው ክፍላቸውን ስንመለከት እንግዲህ ፋን ሲስተም ናቸው። እንደምትመለከቱት ስማርት ኩሊንግ ናቸው። ሌላው ደግሞ ውስጣቸው ይዘው የሚገኙት አክቲቭ ፍሬሽ ሲ ወይም ደግሞ አክቲቭ ፍሬሽ ሲ ስንል ማለታችን ነው ሽታ እንዳይመጣ ፍሬጃችን ሁሌም ሪፍሬሽ አየሩን ሪፍሬሽ እያደረገ ሽታ እንዳይዝ የሚያደርግ ሲስተም ያላቸው ናቸው ማለት ነው። እስከ አስር ዓመት ዋስትና ይሰጥባቸዋል ብያቸዋለሁ። በእነዚህ የ385 ሞዴል የሚዲያ ማቀዝቀዣ በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እስከ ዘጠና አራት ሺህ ብር ድረስ የሸጠ ይገኛል። በቀጣይነት ደግሞ የምንመለከተው እንግዲህ አሁን በገበያ ላይ ስምን እያገኙ ከመጡ ማቀዝቀዣ አይነቶች ውስጥ አንዱ የሆነው ፖፑላር በመባል የሚታወቅ የማቀዝቀዣ አይነት ነው። እቺ ከጎን የምትመለከቱት እንግዲህ አነስተኛ ሳይዝ ያለው የማቀዝቀዣ አይነት ነው። ፖፑላር ትክክለኛ ኔት ቮሊሙ መቶ 38 ሊትር የሆነ ወይም ደግሞ በሙሪን ደረጃ ስንመለከታቸው 250 ሞዴል በመባል የሚታወቁ ናቸው። የተለያዩ ፊቸሮች በውስጣቸው ይዘው ይገኛሉ። ከነዛ ፊቸሮች ውስጥም አንደኛው ኢነርጂ ሴቪንግ መሆናቸው፣ ሁለተኛው ደግሞ ፋስት ኩሊንግ ሲስተም ናቸው። ፋስት ኩሊንግ ሲስተም ስንል ማለታችን ነው እንግዲህ ፈጣን የማቀዝቀዝ ሂደትን ይጠቀማሉ ማለት ነው። ከሌላ ፍሪጅ በተሻለ ማለት ነው። ሌላው ምንድነው? የአስር ዓመት ነው እነዚህ ዋስትናቸው ወይም ለኮምፕሬሰራቸው ሜን ፓርቱ የፍሪጅ ኮምፕሬሰር ነው ተብሎ ስለሚታሰብ ለኮምፕሬሰሩ እስከ አስር ዓመት ድረስ ከካምፓኒው ዋራንቲ ይሰጥበታል ማለት ነው። ቦዲም ላይ ስንመለከታቸው እንግዲህ ስቴንለስ ስቲል የሆነ ቦዲን ይዘው የሚገኙ ፍሪዘሮች ናቸው። ሌላው ውስጣቸውን ከፍተን በምንመለከትበት ሰዓት እንግዲህ አጀስተብል የሆነ የእቃ ማስቀመጫ አላቸው። በተጨማሪነትም ደግሞ ፍሬሽ ቦክስ አላቸው። ፍሬሽ ቦክሱ የቪጅቴብልና ፍሩቶችን በምናስቀምጥበት ሰዓት ላይ ፍሬሽነታቸውን እንደጠበቁ የሚያቆይልን ፍሬሽ ቦክስ አለው። የእንቁላል ማስቀመጫ እንደገና በራቸው ላይ ስንሄድ ደግሞ የተለያዩ ነገሮችን ለማስቀመጥ ተጨማሪ ቦክሶች የተገጠመላቸው ናቸው። እንደምታዩት እንግዲህ ሳይዟ አነስተኛ የምትባለች ተጨማሪ ፍሪጅ ለሚያስፈልጋቸው ሰዎች እንዲሁም ቤተሰብ ቁጥራቸው አነስተኛ ያልሆኑ ሰዎች የምንጠቀማቸው የፍሪዘር አይነቶች ናቸው። ሌላው እነዚህ እንግዲህ ኢነርጂ ሴቨር ናቸው። መብራት በሚጠፋበት ሰዓት ላይ ውስጥ ያለው ነገር ሳይበላሽ መብራት እስከሚመጣበት ሰዓት ወይም ለ24 ሰዓት ያክል ድረስ የቅዝቃዜ እንደጠበቀ የሚያቆይልን የፍሪዘር አይነት ነው። በዋስትና አስር ዓመት ነው ብያቸዋለሁ። እነዚህ የማቀዝቀዣ አይነቶች እንግዲህ ዋጋቸው በጎዶልያስ ኤሌክትሮን ሾፕ እስከ አርባ ሺ ብር ደረስ ይሰጥ ይገኛል። በመቀጠል ደግሞ የምናገኘው አስትሮን በመባል የሚታወቀውን የፍሪዘር አይነት ነው። እነዚህም ፍሪዘሮች እንግዲህ ቅድም ካሳየኋቸው ከፖፕላር ጋር ተመሳሳይ ሳይዝ ያላቸው ናቸው። በሳይዝ ደረጃ ስንመለከት መቶ ሰላሳ ስምንት ሊትር ነው። ሌላው ምንድነው እነዚህ ላይ የምናገኘው ፊውቸር እንግዲህ ኢነርጂ ሴቨር ናቸው ብያቸዋለሁ። እንደገናም ደግሞ ሌላው ሎ ሎ ይዚ ናቸው። ድምጻቸው እንዳይረብሽ በመተኛበት ሰዓት ላይ ማታ ማታ ድምፅ እንዳይረብሽ ሎ ሎ ይዚ ናቸው። በተጨማሪነት ደግሞ ውስጣቸውን ስንመለከት እንደምታዩት አጀስተብል የዕቃ ማስቀመጫ አላቸው። ፍሬሽ ቦክስ አላቸው። ላይ ፍሬሽ ቦክሱም የሚያገለግለን ፍሬሽነቱን አትክልታችንና ፍሮታችን እንደጠበቀ እንዲቆይ የሚያረግልናል ማለት ነው። ቦክስ አላቸው በራቸው ላይ ተጨማሪ እንደገና እንቁላል ማስቀመጫ፣ እንዲሁም በረዶ መስሪያ በረዶ ቤታቸውንም ስንመለከተው እንግዲህ ከላይ እንደምትመለከቱት የራሳቸውን በረዶ ቤት አላቸው። እንደገና በረዶ መስሪያ አይስ ቦክስ አላቸው። ሌላው ምንድን ነው ቁልፍ አላቸው። እነዚህ ፍሪዘሮች በቁልፍም ቆልፈን መጠቀም እንድንችል ተደርገው የተሰሩ ናቸው። ሳይዛቸው አነስተኛ ነው። በተለያዩ አማራጮች በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እነዚህ ፍሪዘሮች ደንበኛ ቢመጣ ማግኘት ይችላል። እስከ አምስት አመት ድረስም ነው የሞተር ዋስትና የሚሰጥባቸው እነዚህ ማቀዝቀዣ አይነቶች ማለት ነው። በተለያዩ የከለር አማራጮች በጥቁር እና በሲልቨር በነዚህ በአነስተኛ ሳይዞች ማግኘት ይችላል ደንበኛ እኛ ጋር ቢመጣ ዋጋቸው አርባ ሺ ብር ነው። እነዚህ በቀጣይነት ደግሞ የማሳያቸው የፍሪዘር አይነት እንግዲህ እነዚህ ዲፕ ፍሪዘሮች ወይም ደግሞ ቼስት ፍሪዘር በመባል የሚታወቁ የማቀዝቀዣ አይነቶች ናቸው። እነዚህ እንግዲህ የምንጠቀማቸው በአብዛኛው ለስጋ እንዲሁም ለወተት ነው። ለምንድን ነው ያም የሚሆነው? እንግዲህ ዲፕ ፍሪዘሮች ሲባሉ ብዙ ጊዜ ይሄ እንደ እነዚህ እንደ አትክልት ምናምን ለማስቀመጥ አይሆኑም። ወይ ወተት ወይም ደግሞ የስጋ ምርቶች እና የአሳ ምርቶች የመሳሰሉትን ለማስቀመጥ ወይም ደግሞ አይብ ምናምን የወተት ተዋጽኦ የሆኑ ነገሮችን ለማስቀመጥ የምንጠቀማባቸው የፍሪዘር አይነቶች እንደሆኑ ይታወቃል። እነዚህ እንግዲህ በተለያየ የሊትር አማራጭ ይገኛሉ። በ90 ሊትር እንዲሁም በ143 ሊትር፣ በ198 ሊትር፣ በ240 ሊትር እና በ300 ሊትር አማራጭ ይገኛሉ። ይህ ግን የምትመለከቱት አሁን ወይም ደግሞ አሁን የምንመለከተው ፍሪዘር ዲፕ ፍሪዘር 198 ሊትር የሆነው የሚዲያ ዲፕ ፍሪዘር ነው። ለቤት ውስጥ በቂ ስለሆኑ ማለት ነው እስከ አስር አመት ድረስ የካምፓኒ ዋራንቲ የሚሰጥበት የማቀዝቀዣ አይነት ነው። ሌላው ደግሞ እነዚህ እንግዲህ ሁለት አይነት የኩሊንግ ሲስተም ነው የሚጠቀሙት። አንደኛው ለኖርማል ማቀዝቀዣ ሲሆን፣ ሁለተኛው ደግሞ ሙሉ በረዶ እንዲሰራለን ወይም ደግሞ አይስሜክ እንዲያደርግልን ማዘዝ እንችላለን። ማለት ውስጥ የምናስቀምጠው ነገር በረዶ እንዲሆን ከፈለግን ፍሪዚንግ ሲስተም ላይ እናደረገዋለን፣ ወይም ደግሞ ኖርማል እንደቀዘቀዘ እንዲያቆይልን ከፈለግን ደግሞ ኩሊንግ ሲስተም ላይ እናደረገዋለን። ውተት ምናምን በምናስቀምጥበት ሰዓት ላይ ማለት ነው። ይህ እንግዲህ ዲፕ ፍሪዘር ወይም ቸስት ፍሪዘር ሌላው ተጨማሪ ፊቸር ምንድነው? መብራት በሚጠፋበት ሰዓት ላይ ለ20 ሀውስ እንደቀዘቀዘ ውስጥ ያስቀምጥነው ነገር እንደቀዘቀዘ ያቆያል ማለት ነው። በተጨማሪነትም ደግሞ ውስጣቸው ላይ የተለያዩ ነገሮችን ለማስቀመጥ ወይም የወተት ምርቶችን ሊሆን ይችላል ወይም የአሳ የስጋ ምርቶችን ለማስቀመጥ የምትሆን ባስኬት ማስቀመጫ አላት የራሷ ማለት ነው። ቁልፍ አለው ለላይ እንደምትመለከቱት ፍሪጃችንን ቆልፈን ከመንቀሳቀስ እንችላለን ማለት ነው። ያው እንደነገርኳችሁ እነዚህ እንግዲህ ዓለም አቀፍ ብራንድ ነው። ሚዲያ ኢንቨርተር ኮምፕሬሰር ነው ሞተራቸው። ዋስትና እስከ አስር አመት ነው ብያቸዋለሁ። ለቤት ውስጥ በጣም አሪፍ የሚባሉ የማቀዝቀዣ አይነቶች ናቸው። ዋጋቸው በጎዶልያስ ኤሌክትሮኒክ ሾፕ ውስጥ እስከ 55 ሺህ ብር ድረስ እየሰጠ ይገኛል ከነፃ የትራንስፖርት አገልግሎት። ውድ የጎዶልያስ ኢትዮጵያ ቻናል ተመልካቾቻችን የዛሬው ቪዲዮአችን ይሄን ይመስላል። ማንኛውንም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጉ በሶስቱም አድራሻችን ቁጥር አንድ ፊጋ መብራቱ ሲያሻገሩ ስማድል ህንፃ በስተቀኝ በኩል እንዲሁም ቁጥር ሁለት ሲቪል ሰርቪስ ዩኒቨርሲቲ ፊት ለፊት ወይም ፋንት ሱፐርማርኬት ታጠገብ እንዲሁም ቁጥር ሶስት ከታ መድሃኒያለም ንግድ ባንክ ህንፃ ፊት ለፊት ላይ ያገኙናል። እንዲሁም በስልክ ቁጥሮቻችን 0960318181 እንዲሁም በመስመር ስልክ 0116597020፣ 0116597030 ላይ ቢደውሉ ያገኙናል። ቪዲዮ ከተመቾ ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ እንድናቀርቡ የሚፈልጉትን የቤት ውስጥ ኤሌክትሮኒክስ እቃ ኮመን ሴክሽን ላይ አስቀምጡልን። ስለተከታተሉ እናመሰግናለን።